ዛሬ የምንገኘው በማዕከላዊ ኢትዮጵያ ክልል በጉራጌ ዞን ጉመር ወረዳ አረቅጥ ሀይቅ አካባቢ ነው የምንገኘው እና ሀይቁ በጣም ያምራል። አለው አንዱ የማዕከላዊ ኢትዮጵያ ክልል መጋሻ አረቅጥ የተገኘ ነው። አረቅጥ ማለት በጉራጌ ዞን ጉመር ወረዳ ራሱ የቻለ አንድ ወረዳ ነው። አረቅጥ ከተማ አስተዳደር ራሱ የቻለ ነው። አረቅጥ ከተማ ውስጥ አረቅጥ ሀይቅ ላይ ነው የምንገኘው እና ለዚህ ይሄ ሀይቅ በጣም ረጅም ጊዜ ያለው በጣም ትልቅ ታሪክ ያለው ሀይቅ ነው። ሀይቅ በስፋት ወደ 36 ሜትር ስ ወይም ደግሞ በ136 ሄክታር ላይ ያለበት የተንጣለና ሰፊ የመስል የሆነ ሀይቃችን ነው። እንግዲህ ይህ ሀይቅ የሚገኘው በማዕከላዊ ኢትዮጵያ በጉራጌ ዞን በአረቅጥ ከተማ አስተዳደር የሚገኝ ሲሆን አዲስ አበባ የ218 ኪሎ ሜትር ርቀት ያለው ሲሆን እንግዲህ ይህ ሀይቅ ብዙ የመዝናኛ ቦታዎች ያሉ ሲሆን እ በዙሪያው ትልቅ የተጣለለ የሙሉ ወርቅ የሚባል ትልቅ ሸዎች ያለ ሲሆን አሁን በመንገዳችን።